ያልተመለሰ ጥያቄ አለ። የተከበሩ አፈ ጉባኤ ያልተመለሰ ጥያቄ እኮ አንቺ አልጠየቅሽም እኮ አንቺ ያልጠየቅሽው ጥያቄ፣ የጠየቀው አካል የጠየቁት ጥያቄ አልተመለሰልኝ ብሎ አልጠየቀም። አየ ግድ የጠየቀው ሰው ብቻ መሆን አለበት ብዬ አላስብም። ግን ካልተቻለሽ ሰምተዋል። አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ከ500 በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምረዋል። ሞን ሪል ስቴት ባለ ሁለት መኝታ፣ ባለ ሦስት መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8 በመቶ ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ። ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30 ከመቶ ቅናሽ ይዘን መጥተናል። ይፍጠኑ፣ ዛሬውኑ ይግዙ። እጅግ ማራኪ ዋጋ፣ ምቹ ያከፋፈል ስርዓት። ያልተመለሰ ጥያቄ አለ። የተከበሩ አፈጉባኤ፣ ያልተመለሰ ጥያቄ እኮ አንቺ አልጠይቅሽም እኮ አንቺ ያልጠይቅሽም ጥያቄ የጠየቀው አካል የጠየቁት ጥያቄ አልተመለሰልኝ ብሎ አልጠየቀም። አየ የግድ የጠየቀው ሰው ብቻ ሆናበት ብዬ አላስብም። ግን ካልተቻለሽ፣ እንደዛ ግን አይመስለኝም ብዬ ነው። አይመስለኝም ሳይሆን አይመስለኝም ሳይሆን የጠየቀው አካል እኔ የጠየቁት ጥያቄ አልተመለሰም ብሎ ያነሳ አካል የለም። ስለዚህ አዲስ ጥያቄ ከሆነ አዲስ ጥያቄ ደግሞ አሁን የምናስተናግድበት አይደለም። በሌላ በኩል ደግሞ የጥያቄ ጊዜ ደንባችን ላይ እንደምታውቁት ጥያቄ የሚጠይቁ አካላት ይመዘገባሉ ከተመዘገቡ አካላት ውስጥ ጥያቄ ቀደም ሲል ጠይቆ የማያውቁ አካላትን የመለየት ስልጣን የአፈ ጉባኤው ስልጣን ነው ይህን ደግሞ ለምን አልተመረጥኩም ብሎ የመጠየቅ የሚባል ደንቡን አንብቡት የተከበረው የህዝብን ጥያቄ የተጠየቀ ያልተመለሰ ስላለ ነው የህዝብ ጥያቄ ብሎ ኮሚቴው ያቀረበው ኮብዚ ያቀረበ የህዝብ ጥያቄ በትክክል ስላልተረዱት አልተመለሰም። እሱን እዛ ላይ ሳል የተከበሩ ወይዘሮ ከርጃ አው ማንሳት የፈለኩት የግድ ጥያቄውን እኔ መጠየቅ አለብኝ ብዬ አላስብም። ጥያቄው የህዝብ ጥያቄ ከሆነ አንድ ሰው ካነሳው ምላሽ መሰጠት አለበት ብዬ አስባለሁ። ከዛ አንጻር ነው አልተመለሰም ያልኩት የህዝብ ጥያቄም ስለሆነ ነው። አመሰግናለሁ ስለተፈቀደልኝ። አልተመለሰም ያልኩት ከ ሙስሊሞች በዓላት ጋር ተያይዞ በካላንደር ብዙ ጊዜ በዓላቶች ላይ ፈተና ይያዛል ፕሮግራም ይሄንን ለምንድን ነው የሚሆነው እየተባለ በእስልምና ጉዳዮች ምክር ቤት ደብዳቤ እየተጻፈ ነው ማሻሻያ የሚደረገው አሁንም ያ ስህተት በተደጋጋሚ እየተፈጸመ ነው ያለው ና ለምንድን ነው ይሄ ስህተት ተደጋጋሚ ጊዜ የሚፈጸመው ተብሎ ተነስቷል ምላሽ ግን አልተሰጠበትም አሁንም ተሳስተው ከሆነ ያለፉት እዚህ ላይ ማብራሪያ እንዲሰጡበት ብዬ ነው አመሰግናለሁ የጠየቁት ይሄ ከዚህ የፈተና መስጫ ቀኖችንና የሃይማኖት ባህሎችን በሚመለከት የተነሳው እንደሚታወቀው፣ ይሄ ጥያቄ አሁን በዚህ አመት የተነሳው በአዲስ አበባ ትምህርት ቤት የስምንተኛ ክፍል ፈተና ነው። እኛ እሱን ቀኑን ምናምን ከክልሎች ጋር ከመነጋገር ባሻገር እንትን የምናደርገው አይደለም። ግን እሱንም ተነጋግረን ያ ችግር አለ የሚባል ነገር ሲመጣ ከክልሎችም ጋር ተወያይተን የአዲስ አበባም ትምህርት ቢሮ ተስማምቶ ቀይረ ነዋል። ግን አንድ ፈንዳሜንታል ጥያቄ ያለ አንድ ፈንዳሜንታል ኢሹ አለ፣ ወደፊት መውሰድ ያለብን በጣም የተለያዩ እኛ በህግ የተቀመጠ ያለብን ኃላፊነት የካሌንደር በዓላት በሆኑ ጊዜዎች ካሌንደር ላይ የታወቁ በዓላት እስካልሆኑ ድረስ ሁሉም እንትኖችን የእያንዳንዱን የሃይማኖት ሴንሲቢሊቲ እና እንትን እየተከተልን እንሄድ ካል መቼ ጋር እንደሚቆም አናውቅም። እርግጠኛ አይደለም። ይሄን ይህን የሚያነሱት ወንድሞቻችንም ይሄን ጥያቄ በደምብ ቢያውቁልን ጥሩ ነው። ማትሪክ መቼ ልስጥ ብዬ ቁጭ ብዬ ካሌንደር አውጥተን ስናይ ኦፊሻሊ ከታወቁት በዓላት እና በመንግስት እንትን ከተደረጉት ውጪ የቱ ጋር ለየትኛው ሃይማኖት ምን ሴንሲቲቭ ሊሆን ይችላል የሚለው እንትን እንበል ካልን፣ እንደዚህ መልቲ ሪሊጂየስ እና መልቲ እንትን የሆኑ ሀገሮች ውስጥ በጣም በጣም ከባድ ነው የሚሆን። ለክፋት አይደል። እኛ አንድም ተማሪ በእምነቱ ወይም በምናምን ምክንያት ችግር ውስጥ እንዲገባ አንፈልግም። ፈተና እንዳይወስድ ወይም ከፈተና እንዲቀር አንፈልግም። በሌላ በኩል የእኛ ኃላፊነት ለሁሉም ነው፣ ለሁሉም ተማሪ ለሁሉም ተማሪ ያሰቡ ሲሰራ አንዳንድ ጊዜ እንዲህ አይነት ነገሮች ቢመጡ የሆን ተብሎ እንትን ለማድረግ ተደርጎ አይወሰድ። ከእኛም ቦታ ላይ ሆናችሁ ተረዱልን። የማአት ፈተናዎች ነው የሚሰጡት በየዓመቱ ያውቃሉ፣ የተከበሩ የምክር ቤት አባል እነኝን ሁሉ እያንዳንዳቸውን ከተለያዩ የሃይማኖት እንትኖች ጋር ነው። ቅዳሜ ፈተና ወይም ምናም መሰጠት የለበትም ብሎ የማያምን ሊኖር ይችላል። እንደዛ እያልን ከሄድን በጋራ በአገር ደረጃ የሚሰጡ ፈተናዎችን እንዴት አድርገን ነው አኮሞዴት የምናደርገው የሚለው ከባድ ይሆንብናል። ልንጠየቅ የሚገባን እና ትክክል የሚሆነው ኦፊሽሊ በአገር ደረጃ የታወቁ በዓላት ባሉ ጊዜ በዛ ጊዜ ውስጥ እንዲህ አይነት ነገሮች እንዳናደረግ መጠየቅ እንችላለን። ከዛ ውጭ ግን በመግባባትና በውይይት እንደው የሚሆን እና ሌላ እንቅፋት በሌላው ተማሪ ላይ የማይፈጥር እንዲሆን ከመጠንቀቅ ባሻገር በአስገዳጅነት እንትን ለማድረግ በጣም ከባድ ነው የሚሆነ። ይሄ ደግሞ ከሆነ በምክር ቤት ደረጃ ተወስኖ ይምጣ ዜን እኛ ተግባራዊ እናደረጋለን። እኛ ይሄን ምክር ቤት ከሰጠን ውጭ የምናደረገው ነገር የለም። አለበለዚያ በየጊዜው እኔ አንዱ የምሬ ነው የምነግሮት፣ ከእንትኑ ውጭ ነው ይሄንን የምናገረው። አሁን እኛ ባለን ኃላፊነት ጠገግ እንጠየቅ፣ ተጠያቂነት ይኑር፣ እሱን እንመልሳለን። ከእኛ አቅምና እናንትን በላይ ያሉ ነገሮችን እና ሰፋ ያለ ኢምፕሊኬሽን ያላቸውን ነገሮች መወያየት ትልቅ ትልቅ ስልጣን ያለው ይሄ ምክር ቤት በዛ ደረጃ ብትወያዩባት ይሻላል። ስለዚህ እናመሰግናለን። ወደ ቋሚ ኮሚቴው ማጠቃላይ አስተያየት እንሄዳለን። አመሰግናለው የተከበሩ አፈጉባኤ እንዲሁም ደግሞ ክቡራን ሚኒስትሩና ሚኒስትር ዴታው በመጀመሪያ መደወላቡ ዩኒቨርሲቲ መምህራን ላይ የደረሰውን አሳቃቂ አደጋ እና ሕይወታቸው ያለፈው ከሀያ በላይ የሆኑ መምህራንም በተመለከተ የቋሚ ኮሚቴው በዕለቱ የሐዘን መግለጫ አውቶ ነበረ። ትልቅ ሐዘን ነው ለሁላችንም ትምህርት ሚኒስቴርም ተመሳሳይ እንደተደረገ ያስታውሷለሁ። ከዛ ባሻገርም ደግሞ የሚያስፈልገውን ድጋፍ ማድረግም እንደምንጠበቅባቸው በተገለጸው መሰረት እንደሚያደርጉ ተስፋ እናደርጋለን። ለተነሱት ጥያቄዎች መብራሪያ ተሰጥቷል። ነገር ግን ደግሞ የትምህርት ዘርፉን ችግር በምናይበት ጊዜ በዚህ መድረክ ላይ እንደምንነጋገረው፣ በቃላት ብቻ ወይ ደግሞ በዚህ ንግግር ብቻ የሚመለሱ የሚፈቱ ችግሮች እንዳልሆኑ ለሁላችንም የሚታወቅ ነው። ቋሚ ኮሚቴው የሚኒስትር መስሪያ ቤቱን የዘጠኝ ወር እቅድ አፈጻጸም ሪፖርትን ከገመገሜ በኋላ በእጥረት እንዲሁም በጥንካሬ የሚለዩትን እና ትኩረት የሚሹ ጉዳዮችን ለይተዋል። ያንን አጠር አድርጌ ለማቅረብ ሞክራለሁ። ለማጠቃለል በጥንካሬ የተለዩ ጉዳዮች አሉ። ግን ከዛ በፊት ፖሊሲን በተመለከተ የተነሳው ጥያቄ ጥያቄው አግባብነት ያለው ጥያቄ ነው። በእኛ በኩል ይሄ ፖሊሲ በትምህርት ሚኒስቴር በኩል ውይይት ተደርጎበት ጸድቆ ወደ ስራ ሲገባ በቋሚው ኮሚቴ በኩል በአውንታ ነው እየታየው። የህግ ወይ ደግሞ የልጅት መሲ ጥያቄ ላይ የተነሳው አግባብነት እንዳለው እንረዳለን። መጣራት ያለባቸው ጉዳዮችም ደግሞ እንዳሉ እናውቃለን። ከአስፈላጊነቱ አኳያ ግን ያኔ ተግባራዊ መሆኑ ነው ምክንያት ትኩረት ያደረግ ነው። ምናልባት በአዋጅ አንዳንድ ነገሮች ለሚኒስትሮች ምክር ቤት የተሰጡ ለምሳሌ ደንብን ጭምር የዚህ ምክር ቤት ኃላፊነትም ሆኖ በአዋጅ የተሰጡ አሉ። በዛ ውስጥ መኖር ለመኖሩ እኔ እርግጠኛ አደለውም። ያንን ለወደፊት የምናየው ይሆናል ማለት ነው። ነገር ግን አስፈላጊ ፖሊሲ እንደሆነ ነው የምንረዳው። በጥንካሬ ከተነሱት ውስጥ በተለይ ከትምህርት ምዘናኳያ የተሰሩ ስራዎች ጥሩ ናቸው። የ12ኛ ክፍል የ2014 ብሔራዊ ፈተናን በተመለከተ የተሰሩ ስራዎች ጥሩ ናቸው። ምንም እንኳን ተማሪዎቹ ያስመዘገቡት ውጤት ዝቅተኛ ቢሆንም ሂደቱ ግን ከስርቆት ነፃ የሆነ የፈተና አሰጣጥ መከተላቸው እንደ ጥንካሬ ነው ያየ ነው። ሌሎችን ለፍና በጥረት የተለዩት ብዙ ናቸው። በተለይም ደግሞ ለትምህርት ጥራት መሰረት ሊሆኑ የሚችሉ እንዲሁም ደግሞ ለትምህርት ተደራሽነትና አግባብነት መሰረት ሊሆኑ የሚችሉ የታቀዱ ተግባሮች ያልተከናወኑ እንዳለ፣ ለምሳሌ የስራ ትምህርት ተግባብነትና ጥራት ማሻሻልን በተመለከተ እንዲሁም የእንግሊዝኛ ቋንቋ ክህሎት ማሻሻልን በተመለከተ የትምህርት ቅበላ ፍትሐዊነትና አካታችነት ማሻሻልን እንዲሁም የትምህርት ተቋማትን ለመማር ማስተማር ምርምርና ፈጠራ ስራ ምቹ ማድረግን በተመለከተና ሌሎችም ክፍተቶች አሉ፣ አፈጻጸም ላይ ያንን ለይተናል። ዝርዝሩን ለሚኒስቴር መስሪያ ቤቱ የምንልክና በቀሪው ወራት ትኩረት ሰጥቶ እንዲፈጸም የሚደረግ ይሆናል ማለት ነው። ትኩረት ይህንን መሰረት በማድረግ ትኩረት የሚሹ ጉዳዮች በማለት የተለዩ አሉ። እነዛን እንደሚከተለው ገልጻለሁ። አንደኛ የፕሮግራሞችና ስርዓተ ትምህርት ሪፎርምን በተመለከተ ከዚሁ ጋር በተያያዘ የትምህርት ቤቶች ደረጃና ጥራት ማሻሻልም በተመለከተ እነዚህ ለትምህርት ጥራት በጣም አስፈላጊ የሆኑ ጉዳዮች ናቸው። ቅድምም በአቅጣጫ ተቀምጧል ክሩምስሩ አስቀምጧል። ነገር ግን ትኩረት ተሰጥቶ በተለይ የመጽሀፍት ተደራሽነት ላይ ትልቅ ክፍተት ስላለ ተማሪዎች ጋር መምህራን ጋር መጽሀፍት ሳይደርስ እንዲሁ የትምህርት ጥራትን እናስጠብቃለን ማለት ስለማይቻል ይሄ ትኩረት የሚሻ ጉዳይ እንደሆነ መያዝ አለበት ማለት ነው። የትምህርት ቤቶች ደረጃ ጥራትን በተመለከተም ትልቅ ችግር እንዳለ ይታወቃል። ይሄም በትኩረት መያዝ ያለበት እንደሆነ ነው ቋሚ ኮሚቴው የለየው እንግዲህ ከ80 ፐርሰንት በታች ከደረጃ በታች ናቸው ከተባለ በምን አይነት ኢንቫይሮመንት ነው ተማሪዎቻችን እየተማሩ ያሉ የምለው ለሁላችንም ግልጽ ስለሆነ፣ ይህንን ችግር ለመፍታት ደግሞ ባለፈው አመትም ዘንድሮ እንደሚገለጸው ተመሳሳይ ትንታኔዎች ይሰጣሉ። ቋሚ ኮሚቴው በዚህ ላይ የችግር ትንታኔዎችን መስጠት ብቻ ሳይሆን ከቃላት ባለፈ በተግባር የሚገለጹ ስራዎች መሰራት እንዳለባቸው ነው በትኩረት ውስጥ መያዝ እንዳለበት የገለጸው ማለት ነው። የትምህርት ቤቶች ደረጃ ከደረጃ በታች ወይ ደግሞ ስታንደርድ በታች መሆን ብቻ አይደለም። የመምህራን ሁኔታም በተመሳሳይ ችግር እንዳለበት በጥናት የተለየ ስለሆነ ለምሳሌ በ2014 የተሰጠው የ12ተኛ ብሔራዊ ፈተና ከ3 ፐርሰንት ወይ ደግሞ 3 ነጥብ 3 አምስት እንደዚህ ፐርሰንት ነው ያለፈው ሲባል ምናልባት ችግሩን ተማሪዎች ጋር ወይ ደግሞ ተማሪዎች ብቻ ናቸው የወደቁት ብለን ካለፍም ስህተት ነው። የወደቁት ተማሪዎች ብቻ አይደሉም መምህራኖቻችን ጭምር የትምህርት አመራሮች እንዲሁም ደግሞ ያው የትምህርት ቤት አመራሮችና በአጠቃላይ የትምህርት ዘርፉ አመራሮች፣ ወላጆችና እዚህ ያለን አመራሮች ጭምር ነው የሚመለከተን ማለት ነው። ስለዚህ ከዚህ ለመውጣት ደግሞ በተለይ መምራንም በተመለከተ ስልጠናዎች እየተሰጡ እንደሆነ ል አጫጭር ስልጠናዎች መሰጣታቸው ጥሩ ነው፣ ነገር ግን አለኛ ውጤታቸው መታየት አለበት። ስልጣናውን የወሰዱት መምራን ምን ያህል ውጤታማ ስራ እየሰሩ ነው? እየተባዛ ነው ወይ ያለው ስልጠና በውጤትስ ምን እየተገኘበት ነው ያለው። ክትት ያስፈልጋል። ስልጠናዎቹም ቀጣይ መሆን አለባቸው። ከዛ ባሻገር ግን አጫጭር ስልጠናዎች ብቻ ላይ ትኩረት ማድረግ ከችግሩ እንድንወጣ ስለማያደርግ ለመደበኛ የመምራት ስልጠና ትኩረት መሰጠት አለበት። በዛ ላይ ምን ያህል ኢንቨስት እያደረገን ነው? የኮተቤ ትምህርት ዩኒቨርሲቲ ይህንን ችግር ይቀርፋል ተብሎ ከታሰቡት ዩኒቨርሲቲዎች ውስጥ አንዱ ነው። ሌሎችም ደግሞ በክልሎች ስር ያሉት መምህራን የሚያሰለጥኑ ኮሌጆች አሉ። በትምህርት ጥራት ላይ ችግር አለ ብሎ በጥናት ከተለየ በኋላና እነዚህ ተቋማት በተለየ ሁኔታ ስልጠና መስጠት አለባቸው ተብሎ አቅጣጫ ከተቀመጠ በኋላ ምን ያህል ድጋፍ ተደረገላቸው? ምን የተለየ ድጋፍ አለ? ለምሳሌ ለኮተቤ ትምህርት ዩኒቨርሲቲ በአካል ሄደን ጎብኝተናል። ምንም የተለየ ድጋፍ አልተደረገለትም ማለት እንችላለን? አስፈላጊነቱ ይነገራል፣ ነገር ግን ድጋፍን በምናይበት ጊዜ የተለየ ድጋፍ የለም። በብዙ ችግሮች ውስጥ ሆኖ ነው እየሰሩ ያሉት። ሌሎችም መምህራንን እያሰለጥኑ ያሉ ዩኒቨርሲቲዎችና ኮሌጆች ክትትልና ድጋፍ ያስፈልጋቸዋል። ይሄ ትኩረት የሚሻ ጉዳይ ነው። እንግዲህ ሌላው መምህራን ላይ ኢንቨስት ካላደረገን አሁንም በሂደት ከዚህ ችግር እንወጣለን ብለን አናስብም። በስልጠና ብቻ ሳይሆን የመምህራን ጥቅማ ጥቅም በተለያዩ ጊዜያት ይጠየቃሉ፣ እንዲሁም የስራ ሁኔታቸው ምቹ እንዳልሆነ ብዙ ጊዜ ቅሬታ የሚነሳ ስለሆነ ለዚህም ትኩረት በመስጠት ለወደፊት ከዚህ ችግር እንድንወጣና የትምህርት ጥራት እንድረጋገጥ መሰራት አለበት የሚል አቅጣጫ ነው በቋሚ ኮሚቴው የተቀመጠው ማለት ነው። ሶስተኛው በትግራይ ክልል እንዲሁም ደግሞ በሌሎችም ክልሎች በግጭት ምክንያት በድርቅ ምክንያት ጉዳት የደረሰባቸው ትምህርት ቤቶች ከዚህ በፊትም ይሄ ጉዳይ ትኩረት እንድሰጥ አቅጣጫ ተቀምጦ ነበር። የተጀመሩ ስራዎችም አሉ። አሁንም ለነዚህ ትምህርት ቤቶች ቅድሚያ ተሰጥቶ መገንባት ያለባቸው እንዲገነቡና ከትምህርት የወጡ ተማሪዎችም በመፈናቀል ሊሆን ይችላል፣ በድርቅ ሊሆን ይችላል፣ በግጭት በተለያዩ ምክንያቶች ከትምህርት ገበታ የተለዩ ህጻናት ወደ ትምህርት ቤት እንዲመለሱ ትኩረት ተሰጥቶ እንድሰራ ነው። አራተኛው ከዚህ ከሀሰተኛ ትምህርት ጋር በተያያዘ ሀሰተኛ ትምህርት ማስረጃ ጋር የተያዘ ትልቅ ችግር እንዳለ ነው የተገለጸው። ከታዩት ውስጥ እንግዲህ ሀሰተኛ የሆኑት ቀላል አይባሉ ከተመረመሩት ያልታዩት ወይ ደግሞ ያልደረስንባቸው ብዙ ስለሆነ ይሄ በይቅድ መሰራት እንዳለበት ነው። ነገር ግን ደግሞ ብዙ ቅሬታዎች እየቀረቡ ያሉት ቅድምም በጥያቄ መልክ በተደጋጋሚ እየተነሳው ከዚህ በፊት በተለያዩ የአሰራር ግድፈቶች በግል ከፍተኛ ትምህርት ተቋማት በተለይ ቅድም እንደተገለጸው መስፈርት ሳያሟሉ ከዲፕሎማ ወይ ደግሞ ሲኦሲ ሳይፈተኑ ዲግሪ ከዛም በላይ የሄዱ እንዳሉ ይታወቃል። ያን ብቻ ሳይሆን ሲኦሲ ከመጀመሩም በፊት በሰርኩላር ብቻ ወይ ደግሞ በደብዳቤዎች ብቻ የሰለጠኑት ትምህርት እውቅና እንዳያገኝ የተደረገበት ሁኔታ በቅሬታዎች በተደጋጋሚ እኛ ጋር ይመጣል ማለት ነው። እንግዲህ እንደሚታወቀው የምንሰራበት ሕግ ፖሊሲዎችን ተከትሎ የሚወጡ አዋጆች አሉ። እነዛን መሰረት በማድረግ ደግሞ ደንቦች እና መመሪያዎች ይወጣሉ። ግለሰቦች በየጊዜው በሚጽፉት ደብዳቤ ወይ ደግሞ ሰርኩላር ብቻ መመሪያን በጣሴ መልኩም አንዳንድ ጊዜ ማለት ነው የምሰሩ ስራዎች አግባብነት እንደሌላቸው ነው በእኛ በኩል በመስክ ምልከታም የለየ ነው ማለት ነው። አሁን በዚህ መድረክ ላይ የተገለጸ ወደ መሰጠው ምላሽ በምናይበት ጊዜ ተማሪዎቹ መስፈርት ሳያሟሉ ገብተው ተምረዋል፣ ኃላፊነቱ መውሰድ ያለባቸው እነሱ ናቸው የሚለው ብቻ ሳይሆን እነዚህ ተቋማት መስፈርት ያላሟሉ ተማሪዎችን መዝግቦ ሲያሰለጥኑ ትምህርት ሚኒስቴርና በትምህርት ሚኒስቴር ስር ያሉ ተጠሪ ተቋማት ክትትል ማድረግ ሲገባቸው ከተመረቁ በኋላ የራሳቸው ጉዳይ ማለትም አይቻልም። ዜጎች ላይ ብቻ መፍረድ የለብንም። አስፈላጊው ክትትልና ቁጥጥር መደረግ ያለበት በሚመለከተው ተቋም ስለሆነ ይሄንን ችግር በተለይም ደግሞ ሲኦሲ ከመጀመሩ በፊት እንዲሁ በሰርኩላር ያንን ሰርኩላር ያስተላለፉት እኮ የሉም። አሁን በሚኒስትር መስሪያ ቤቱም የሉም። ሚኒስትር መስሪያ ቤቱ አመራሮቹ መፈተሽ ያለባቸው እና አስፈላጊ ከሆነ ደግሞ በመመሪያ የተደገፈ የእነዚህ ባክሎክ የሆኑ ችግሮችን ለመፍታት አይ ቲንክ ኃላፊነታቸውን መወጣት አለባቸው። ዜጎቻችንም ከጉዳት መታደግ አለባቸው። ይህንም በምንልበት ጊዜ ግን ጥራት ላይ ኮምፕሮማይዝ እንዲደረግ ያለን አይደለም፣ ወይ ደግሞ የሕግ ጥሰት እያበረታታን አይደለም። ዜጎች ግን መደመጥ አለባቸው የሚለውን ለማመላከት ነው። ሌላው ከዚህ ቅድምም በጥያቄ መልክ ከተነሳ ውስጥ ያለ ግባብ ከፍተኛ ጭማሪ የተደረገ ነው። በተለይም ደግሞ በአዲስ አበባና በአንዳንድ ከተሞች የተባለው ችግሩ ግልጽ ነው። ዜጎች በተለያዩ ሚዲያዎች ቀርቦ ስናገሩ ነበር። የትምህርት ሚኒስቴር ተጠሪ ተቋም የሆነውን የትምህርትና ስልጠና ባለስልጣን፣ በተለይም ደግሞ የአዲስ አበባ የትምህርትና ስልጠና ባለስልጣን በዚህ ጉዳይ የተለያዩ መግለጫዎችን ሲሰጥ ነበር። የትምህርት ሚኒስቴርን አይመለከትም ግን አንለም። ሌሎችን አመራሮችን የሚመለከት ሊሆን ይችላል ይሄ ጉዳይ። ስለዚህ በአንድ በኩል አግባብ ያህሉን ጭማሪ የሚያደርጉት በምን አግባብ እንደሆነ ክትትል ተደርጎ አስፈላጊው እርምጃ መወሰድ አለበት የሚለውን አቅጣጫ ነው የምናስቀምጠው። ከዛ ባሻገር ግን በእነሱም በኩል የሚነሱ ጥያቄዎችን በአግባቡ ማዳመጥ ያስፈልጋል። ወላጆች ብቻ ላይ ጭማሪ በማድረግ ከችግሮቻቸው ሊወጡ አይችሉም። ትምህርት ላይ ኢንቨስት መደረግ አለበት ብሎ መንግስት ካመነ ትምህርት ላይ ኢንቨስት ያደረጉት አካላት ምቹ የስራ ቦታ የስራ ሁኔታም ደግሞ ሊመቻችላቸው ይገባል። ያም ትኩረት ተሰጥቶ ከችግሩ የሚወጣበት ሁኔታ መፈጠር አለበት የምለውን ነው የምናስቀምጠው። መጨረሻ ላይ የቅድም ለተጠየቁት ጥያቄዎች ሰምተዋል። አየር ጤና አደባባይ አጠገብ ወደ ቤተልና አለም ባንክ በሚወስደው ዋና መንገድ ዳር ከአምስት መቶ በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምሯል። ሞን ሪል ስቴት ባለ ሁለት መኝታ፣ ባለ ሶስት መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8 በመቶ ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ፣ ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30 ከመቶ ቅናሽ ይዘን መተናል። ይፍጠኑ ዛሬውኑ ይግዙ። እጅግ ማራኪ ዋጋ፣ ምቹ ያከፋፈል ስርዓት ምላሽ ስትሰጥ በክቡር ሚኒስትሩ አንዳንድ ነገሮችን ከበጀት ጋር ማያያዝ፣ አንዳንድ ነገሮችን ከምክር ቤት ወደ ምክር ቤት ኤክስተርናል ማድረግ የታዩት እንትሮች አሉ። እነዚህ ጥያቄዎች የወጡት እናንተ ወይ ደግሞ ሚኒስትር መስሪያ ቤቱ ለቋሚ ኮሚቴው በላኪው እቅድና አፈጻጸም ላይ መሰረት በማድረግ ነው። ጥያቄዎቹ ምናልባት የህዝብ ጥያቄዎች ያን መሰረት ሊያደርግ ይችላል። የኛ ጥያቄ ግን እቅዶችንና አፈጻጸምን መሰረት ያደረገ ጥያቄ ስለሆነ ተገቢ ምላሽ ያስፈልጋል ማለት ነው። ይሄንን የምክር ቤት አባላት የሚመለሱት ጥያቄ አይደለም። በጀትም በተመለከተ መታወቅ ያለበት ለወደፊትም እያንዳንዱ ሚኒስቴር መስሪያ ቤት ጥናት ላይ የተመሰረተ ከዚህ በፊት የነበረው የተሰጠው ወይ ደግሞ ተመደበለት በጀት በቂ ካልሆነ የሚኒስትሮች ምክር ቤትን ከዛም ባሻገር ደግሞ የገንዘብ ሚኒስቴርን በማሳመን ዲፈንድ የሚያደርጉበት ሁኔታም ስላለ እነሱም በማሳመን እነሱም ማሳመንም ካልተቻለ ደግሞ ለምክር ቤቱም አቤት ማድረግ ማለት ካስፈለገም እኮ በጊዜ ነው መሆን ያለበት ማለት ነው። አሁን ለምሳሌ እኛ ጥቅል የሆነ በጀት ነው ለትምህርት ሚኒስቴር የሚመጣው እንጂ የተማሪ ለተማሪ የሚገባ አስራ አምስት ብር ነው የተያዘው የሚል በዚህ ዝርዝር ላይ የሚገባ አይመስለኝም። ስለዚህ ይሄንን ችግር ወደ ራሳቸው መውሰድና በጥናት ለይቶ በወቅቱ ማለት ነው መከራከር ካስፈለገም ደግሞ ለምክር ቤቱም ድጋት ካስፈለገ በጊዜ ነው መጠየቅ ያለበት እንጂ በዚህ ሁኔታ ጥያቄዎቹ ምላሽ አግኝቷል ማለት አንችልም ማለት ነው። ሌሎችም በተመሳሳይ ነው የሚታዩት። ስለዚህ እነዚህን ችግሮች ለወደፊቱም መፍትሄ ማግኘት ስላለባቸው ትምህርት ሚኒስቴር የሚመለከተውን ስራ መስራት አለበት የምለውን ለመግለጽ ነው። በእኔ በኩል ያለው ይሄ ነው። አመሰግናለሁ። እሺ አመሰግናለሁ። እንግዲህ የተከበራችሁ ምክር ቤት አባላት ዛሬ ያካሄድነው ውይይት ላይ በአንድ በኩል ትምህርት ሚኒስቴር ሪፖርቱን እንደተመለከት ነው በጣም በሪፎርምም በዘርፍ አፈጻጸምም ዝርዝር ጉዳዮችን በስፋት አቅርበዋል። በተነሱ ጉዳዮች ላይም ደግሞ ምላሽና ማብራሪያ ለመስጠት ሰፋ ያለ ጊዜ ወስዶ ሰጥተዋል። በግልጽነትም አቅርበዋል። በሌላ በኩል ደግሞ የተከበራችሁ የምክር ቤት አባላት ጥያቄ ያላችሁ አባላት ደግሞ አሁንም እንዳላችሁ ያመላክታል። ስለሆነም በትምህርት ሚኒስቴር በኩል የቀረበው ሪፖርት ዝርዝር ሪፖርት ነው፣ ገላጭ ሪፖርት ነው። በተነሱ ጉዳዮች ላይም በቂ ምላሽና ማብራሪያ ለመስጠት በግልጽነት አድርገዋል። በሌላ በኩል ደግሞ አሁንም ለመወያየትና ጥያቄዎችን ለማንሳት ያለ ፍላጎት እንዳለ ያመላክታል። ስለዚህ ደግሞ ይህን መመለስ ስለሚያስፈልግ በሚቀጥል ጊዜ የጥያቄ ጊዜ እንዲኖረን አድርገን የምክር ቤት አባላት አስቀድመው ጥያቄያቸውን ያው በአሰራሩ መሰረት ለአፈ ጉባኤ አቀርበው አቅርበው ባጠረ ጊዜም ይሁን ጊዜውን እንዳመችነቱ አይተን የትምህርት ሚኒስትርና የስራ ኃላፊዎቹ ተጨማሪ በአንዳንድ ጉዳዮች ላይ አሁንም የምክር ቤት አባላት በርካታ የትምህርት ባለሙያዎችም ያሉ ስለሆነ እዚህ ለሚያነሳቸው ጥያቄዎች ምላሽ ማብራሪያ፣ እንዲሁም የተሻለ መግባባትን መፍጠር የሚቻል ስለሆነ በቀጣይ ይህን መድረክ ለማመቻቸት ጥረት እናደርጋለን ለማለት ነው። ሁለተኛ ትምህርት ፖሊሲውን በሚመለከት ይሄ ምክር ቤት ከመቋቋሙ ከመሰየሙ ምርጫም ከመካሄዱ በፊት ቀደም ባለው ምክር ቤት በጣም ከቅዱ ጀምሮ ከቅዱ ጀምሮ ማለት ነው ትምህርት ፖሊሲው ዝግጅት እቅድ ጀምሮ በጣም ዝርዝር ውይይት ተካሂዷል። ይሄ አሁን የጸደቀው ፖሊሲ በጣም ዝርዝር ከመነሻው ጀምሮ ማለት ነው ውይይት ተካሂዶበታል። ውይይት ተካሂዶ ነው አሁን ሚኒስትሮች ምክር ቤት ላይ የጸደቀው። ጥያቄ አሁን ምንድን ነው? ይሄ አሁን የተሰይሞ ምክር ቤት የትምህርት ፖሊሲውን አሁን የወጣውን ፖሊሲ ማወቅ ነበረበት ማየት ነበረበት የሚለው ጥያቄ አግባብነት ያለው ስለሆነ ለሱም የሆን መድረክ እናመቻቻለን፣ ውይይት የምናደረግ ይሆናል። ከአሰራር አኳያ ግን ቀደም ሲል ለሚኒስትሮች ምክር ቤት የተሰጡ ስልጣኖች አሉ። እነሱንም መፈተሽ የሚያስፈልጉ ጉዳዮችን ደግሞ ፈተሽን ለማየት ጥረት እናደረጋለን ማለት ነው። ይሄም በማድረግ ምክር ቤቱ ደግሞ የተሟላ እውቀት በፖሊሲዎቹ ላይ እና እውቀት ብቻ ሳይሆን ውሳኔ ማሳረፎ በሕገ መንግስቱ መሰረት እንዴት ማድረግ የሚቻልም ስለሆነ ያን በጋራ የምናየው ይሆናል ማለት ነው። ስለዚህ ይህ አድርገን ኢንፎርሜሽን የክቡር አፈ ጉባኤ እንትን ሊበላ የቱ ጋር ያለው እኔ ከቅርታ ጋር እንትኑ ያው አንደኛ የትምህርት ጉዳይ ነው። ሌላ ጊዜም እንደ ኢንፎርሜሽን መስጠት እርሶም አሁን በመድረክ እንዳስቀመጡ እንደተጠበቀው ነው። ለምሳሌ በርካታ አባላቶች ከተመዘገቡ ብዙ ነገሮች የምንጠይቃቸው ጥያቄዎችም ነበሩ፣ እጅ ሲያነሳ ነበር። ምናልባትም እርሶም እዚህ ማግኘት አልቻሉም፣ በሩቅም ስላለ ነው እና ከሰዓት በኋላ ማድረግ ይቻላል። ለምሳሌ አሁን ተመልሰን ጥያቄዎቹ ካልተመለሱ ሄደን ተመልሰን ማድረግ እንችላል። ለአሁኑ አይደለም እንደማመጥ ሀሳብ መስጠት ይችላለሁ። የአሁኑ አይደለም ያልኩት አፈጉባኤ ያለው እዚህ ነው እዛ ማለታቸው ነው። ሌላ ጊዜ ተጨማሪ ጥያቄ ከቤቱ ከቀረ ከሰዓት በኋላ ተመልሰን ውይይት ብናደርግ ይሻላል። የምን ነገር ነው? ሀሳብ ለመስጠት ነው። አመሰግናለሁ። ስራ ስለሆነ ማለት ነው። እናመሰግናለን። ቅድም ባልኩት አቅጣጫ መሰረት በተለየ ጊዜ አሁን የምክር ቤቱ አባላት ስሜትን ፊታቸውም ስታይ ከሰዓት በኋላ እንዲሆን አይደለም ፍላጎታቸው። ስለዚህ ደግሞ እኔ የአብዛኛውን ፍላጎት ማስጠበቅ ስላለብኝ ያን ፍላጎት ነው የሚይዘው ማለት ነው። በዚህ ተስማምተናል አይደለም? እንደዛ እንወስዳለን። ስለዚህ ይህም ብለን በትምህርት ሚኒስቴር የዘጠኝ ወር አፈጻጽም ላይ የምናደርገውን ውይይት በዚህ እናበቃለን። ክቡር ሚኒስትሩና የስራ ባልደረቦችን በጣም እጅግ አድርገን እናመሰግናለን። የተከበሩ ቋሚ ኮሚቴ ሰብሳቢና ቋሚ ኮሚቴ አባላት እናመሰግናለን። ውይይቱ በዚህ እንጨርሳለን። አጀንዳ ሁለትን በተመለከተ ድምጻቸውን ለመስራት ፈልጌ ነው፣ እነሱን የሸኘን ነው። ሐሙስ እለት ሐሙስ ሙሉ ቀን ነው ውይይት።